ከዚህ በመቀጠል የህዳሴ ዋንጫ የማጠቃለያ ርክክብ መርሃ ግብር የሚካሄድ ይሆናል። የህዳሴ ዋንጫ ታላቁ ህዳሴ ግድብ ግንባታ በለውጡ መንግስት ከመጠናቀቁ አስቀድሞ ከመሰረት ድንጋይ ከማስቀመጥ እስከ መጠናቀቁ ምዕራፍ ድረስ በአራቱም ማዕዘናት የሚገኙ ውድ ኢትዮጵያውያን ብሔር ብሔረሰቦችና ሕዝቦች እንደዚሁም ሁለቱ ከተማ መስተዳደሮች ላለፉት ዘለግ ላለ ዓመታት ላደረጋችሁት ያልተቋረጠ ድጋፍና አስተዋጽኦ የኢፌድሪ የፌዴሬሽን ምክር ቤት እጅግ ያመሰግናችኋል። እናመሰግናለን። ለሁላችሁም አንዴ ክብር እንድትሰጡ በክብር እጠይቃለሁ። ሂደ ሂዳጉድቻ ሃሮምሰ ኢትዮጵያ ወሎን ወሎሚናን ተኩማን አድዋ ለመፋ ሴና ከንቲኖጀተን ዋንተኤፍ

የደቡብ ኢትዮጵያ ክልል ለህዳሴ ማስተባበሪያ ጽህፈት ቤት ያስረክባል። የህዳሴ ማስተባበሪያ ጽህፈት ቤት ለህዳሴ ቦርድ ሰብሳቢ ያስረክባል። የቦርድ ሰብሳቢው ደግሞ ለፌዴሬሽን ምክር ቤት አፈ ጉባኤ የሚያስረክብ ይሆናል። በዚህም መሰረት ዶክተር አበባየው ታደሰ የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳደር ለብሔራዊ የህዳሴ ግድብ ማስተባበሪያ ጽህፈት ቤት ኃላፊ ዶክተር አረጋዊ በርሄ ያስረክባሉ። ዶክተር አረጋይ በርሄ ለምክትል ጠቅላይ ሚኒስትር ተመስገን ጥሩ ነህ የሚያስረክቡ ይሆናል። ክቡር ተመስገን ጥሩ ነህ ለአቶ አገኘው ተሻገር ለፌዴሬሽን ምክር ቤት አፈ ጉባኤ የሚያስረክቡ ይሆናል። ይህ ልዩ ስነ ሥርዓት የማጠቃለያ ርክክብ የሚካሄድ እንደመሆኑ መጠን ታላቁ የኢትዮጵያ ህዳሴ ግድብ ግንባታ በሞገስ እንዲጠናቀቅ የዋንጫው

የኢትዮጵያን ኅብረ ብሔራዊ አንድነት በሁሉም ክልሎችና በሁለቱም ከተማ መስተዳደሮች ከፍ ባለ ክብርና ሞገስ ኢትዮጵያን ሲያስተዋውቅ ኑሮ እነሆ ህዳሴ ግድብንም እንዲጠናቀቅ ትልቅ ሞገስ፣ ትልቅ ኃይል፣ ትልቅ ጉልበት የሆነን መገለጫችን ነው። እናመሰግናለን። ኢትዮጵያን እኒሁ እንዲህ በገገመደን በገገመኔ ሄዲጉዲቻ አሮምስ ኢትዮጵያ ዋንጫም ብየረናና አቱሬ

በቀጥታ ስርጭት እየተከታተላችሁ የምትገኙትን የኢትዮጵያውያን ቀን የደገፉን ስፖንሰር አድራጊ ድርጅቶች በፕላቲኒም ኦቪድ ኢንቨስትመንት ግሩፕ፣ ሳፋሪኮም ኢትዮጵያ፣ በወርቅ ኢትዮ ቴሌኮም፣ የኢትዮጵያ ንግድ ባንክ፣ በብር የኢትዮጵያ ፖስታ አገልግሎት፣ የኢትዮጵያ አየር መንገድ ግሩፕ፣ የኢትዮጵያ መብራት አገልግሎት፣ ብርሃንና ሰላም ማተሚያ ድርጅት፣ እንደዚሁም በነሐስ የኢትዮጵያ መድን ኮርፖሬሽን ናቸው። ክብር እንድትሰጡልኝ እጠይቃለሁ ሰገንታንኩን ሀለከናን ሚለጌ ከከበጀሙ ከንታይሰን ከንዴ ገረን ስፖንሰሮኒ ፕላቲን ሰደርካ ፕላቲን የሚት ኦቪድ ኢንቨስትመንት ግሩፕ ጉዳ ገለት ይፈና ሳፋሪኮም ኢትዮጵያ ጉዳ ገለት ይፈና ሰደርካ ወርቄን ኢትዮ ቴሌኮም ባንኪ ደልጀለ ኢትዮጵያ ሰደርካ ብሪን ተጃጅለ ፖስታ ኢትዮጵያ ዳንዲ ጥያራ ኢትዮጵያ

ከሆሳአና ስቴዲየም በቀጥታ ስርጭት እያስተላለፈልን የሚገኘው ከመቼውም ጊዜ በላይ ለኢትዮጵያን የወል ታሪክ የወል እውነትና ብልጽግና ብርቱ ስራዎችን እየሰራ የሚገኘው አንጋፋ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ ስርጭት በመላው ዓለም እያስተላለፈው ይገኛል።